የተሰረቁ የመኪና ዕቃዎችን ይገዛል ተብሎ የተጠረጠረው ግለሰብ በቁጥጥር ስር ዋለ። ረዳሳጅን ሳምሶን ሰለሞን ያዘጋጀውን ረዳሳጅን መልካሙ ዜና ያቀርበዋል። የወንጀል ድርጊቱ የተፈጸመው በኮልፌ ቀራኒዮ ክፍለ ከተማ ወረዳ ሰባት መብራት ኃይል ተብሎ ከሚጠራው አካባቢ ነው። በክፍለ ከተማው ፖሊስ መምሪያ የቀራኒዮ ጦር ኃይሎች አካባቢ ፖሊስ ጣቢያ ከህብረተሰቡ የደረሰውን ጥቆማ መነሻ በማድረግ ተገቢውን የፍርድ ቤት የመበርበሪያ ትዕዛዝ በማውጣት በተጠርጣሪው ጋራዥ ውስጥ በተደረገ ፍተሻ የተለያዩ የተሽከርካሪ ዕቃዎች መገኘታቸውን የገለጹት የጉዳዩ መርማሪ ዋና ሳጅን አማኑ ጸጋ ነው ናቸው። መበርበሪያ ትዕዛዝ መሰረት ወደ ጋራጅ ቦታው ሄደን ብርበራ ካደረግን በኋላ በሚሰራበት ጋራጅ ቤት ውስጥ የተለያዩ ተሽከርካሪ መኪና ስፖኪዮ ከነመደባቸው መደባቸው 28 የተለያየ ተሽከርካሪ መኪና ፍሬቻ 14 የመኪና ጎማ ከነ ቸርኬው አራት 4 የተሽከርካሪ መኪና የጎማ ጌጥ ቸርኬ 3 ተይዞበት ወደ ጣቢያ መጥቶ ምርመራ እያጣራን ነው ያለንበት ሁኔታ ነው። ያለ ጠፋብኝ፣ ተሰረቀብኝ የመኪና እቃ የሚል በከተማ ደረጃ የሚፈጸሙ የመኪና እቃ ስርቆቶች አሉ። ከዚህም የተነሳ እቃ ጠፋብኝ፣ ተወሰደብኝ የሚል አካል እያፈላለግንና እሱም በምናገኝበት ሰዓት የከሳሽነት ቃል ተቀብለን ምርመራችን የማካሄድ ስራ ነው እየሰራን ያለ ነው። መሰል የወንጀል ድርጊት ህብረተሰቡ ሲመለከት ለጸጥታ ኃይል ጥቆማ እንዲያደርግ እና የመኪና እቃ የተሰረቀባቸው ሰዎች በቀራኒው ጦር ኃይሎች አካባቢ ፖሊስ ጣቢያ በአካል በመቅረብ የተሰረቀባቸውን ንብረት መረከብ እንደሚችሉ ዋና ሳጅን አማኑ ጸጋ ነው መልእክት አስተላልፈዋል። ከአሁን በተያዙ እቃዎች ላይ የኔ ባይ የኔ ጠፋብኝ የሚል አካል ካለ ጣቢያ ላይ እቃዎች የሚገኙ በመሆኑ መጥቶ መምረጥ የሚችል መሆኑን ማስተላለፍ ወዳለሁ።